ጠቅላይ ሚኒስትር ዶክተር አብይ አህመድ ከአፍሪካ ሕብረት ኮሚሽን ሊቀመንበር ማህሙድ አሊ የሱፍ ጋር ተወያዩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከአፍሪካ ሕብረት ኮሚሽን ሊቀመንበር ማህሙድ አሊ የሱፍ ጋር በዋናውና የቀጠናው የሰላምና የጸጥታ ጉዳዮች ላይ ተወያይተናል ብለዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እና የጃፓን ዓለም አቀፍ የትብብር ኤጀንሲ ጃይካ በሰው ሰራሽ አስተውሎት ስትራቴጂክ አጋርነት ለመፍጠር በጋራ እንደሚሰሩ አስታወቁ። የኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቁ ጋቸና ለልዑኮ አቀባበል በማድረግ ተቋሙ እየተገበራቸው ያሉ ሁሉን አቀፍ የሰው ሰራሽ አስተውሎት ማዕቀፎችን የተመለከተ ማብራሪያ ሰጥተዋል። ዋና ዳይሬክተሩ ጉብኝቱ ኢትዮጵያና ጃፓን የሰው ሰራሽ አስተውሎት ቴክኖሎጂን ለሀገር ልማት ለመጠቀም ያላቸውን የትብብር ቁርጠኝነት በግልጽ የሚያመላክት ነው ብለዋል። የጃይካ ልዑክ ኢንስቲትዩቱ ስኬቶች አድናቆታቸውን መቸራቸውን ከኢንስቲትዩቱ የተገኘ መረጃ ያመለክታል። የውሃና መሬት ሀብት ማዕከል ከውሃና ኢነርጂ ሚኒስቴር ጋር በጋራ የሚተገበር የተቀናጀ የተፋሰስ አስተዳደር ፕሮጀክት በአባይ አዋሽና ተከዚ ተፋሰሶች በይፋ ተጀመረ። ማስጀመሪያው የውሃና ኤነርጂ ሚኒስትር ዴታ ዶክተር አብርሃ አዱኛ፣ የውሃና መሬት ሀብት ማዕከል ዋና ዳይሬክተር ዶክተር ጌቱ ዘለቀ እንዲሁም የተፋሰስ አስተዳደር ጽህፈት ቤት ኃላፊዎችና ባለድርሻ አካላት ተገኝተዋል። የውሃና ኤነርጂ ሚኒስትር ዴታ ዶክተር አብርሃ አዱኛ በወቅቱ እንዳሉት መንግስት ለውሃ ሀብት ልማትና ጥበቃ ትኩረት ሰጥቶ በርካታ ተግባራትን እያከናወነ ይገኛል። ዛሬ በአባይ አዋሽና ተከዜ ተፋሰሶች ይፋ የተደረገው የተቀናጀ የተፋሰስ ፕሮጀክት የውሃ ሀብትን ከመጠቀምና ከመጠበቅ አንጻር ፋይዳው የጎላ ነው ብለዋል። ፕሮጀክቱ በተፋሰሱ አካባቢዎች የሚኖሩ የህብረተሰብ ክፍሎችን ኑሮ ማሻሻልና ለአየር ንብረት ለውጥ ስጋቶች የማይበገር አካባቢን በአስተማማኝ መልኩ እንዲረጋገጥ ያለመ መሆኑ ተገልጿል። ዘገባው የኢትዮጵያ ዜና አገልግሎት ነው።